ሰላም ሰላም እንዴት ናችሁ? እንዲሁም ፕሮፐርቲ ቤተሰቦች ዛሬ ይዤላችሁ የቀረብኩት ሁለት መቶ ስድስት ካሬ ላይ የተሰራ እጅግ ዘመናዊ ተደርጎ የተሰራ ቪላ ቤት ነው። ይዤላችሁ የቀረብኩት ሳሚት አካባቢ የሚገኝ ቪላ ቤት ነው። ከውስጡ ላይ እንግዲህ ወደ ዋና ቤቱ ላይ አራት መኝታ ያለው፣ ሰርቪስ ላይ ሶስት ክፍሎች አሉ ማለት ነው። ይሁን ፕሮፐርቲ ቤተሰብ ያሉናችም ሰብስክራይብ በማድረግ በየቀኑ አዳዲስ መረጃ እንዲደርሳችሁ መቀላቀል ትችላላችሁ። እዚህ ጋር እንደምትመለከቱት ግቢ ሁለት መኪና ማቆም የሚችል ግቢ አለው። ወደ ውስጥ ስንገባ ሰፊ ኮሪደር እናገኛለን ማለት ነው። እዚህ ጋር የምትመለከቱት ሳሎኑ ነው። ሳሎኑም በጣም ሰፊ ነው። እጅግ በሚያምር መልክ የተሰራ ነው። ማቴሪያሉም ከስራ ጀምሮ ቆንጆ ማቴሪያል ነው የተጠቀሙት። በቂ ብርሃን ያለው ቤት ነው። ወደዚህ ጋር ስንመጣ ደግሞ ማስተር ቤድሩም ነው የምናገኘው፣ ዋና መኝታ ቤት እናገኛለን ማለት ነው። የራሱ መታጠባ ቤት አለው፣ ቁምሳጥን አለው፣ ሁሉ ነገር የተገጠመለት ነው። በጣም ሰፊ ነው ቤቱ። መታጠባ ቤት ነው የማስተሩ ቁም ሳጥኑም እንግዲህ ይሄንን ይመስላል። ሁለተኛ መኝታ ቤት እዚህ ጋር እናገኛለን። መኝታ ቤቶቹም ሰፋፊ ናቸው። ኮመን መታጠባ ቤት ነው እዚህ ጋር የምትመለከቱት። ሶስተኛ መኝታ ቤት እዚህ ጋር እናገኛለን። አራተኛ መኝታ ቤት ይሄን ይመስላል። ሰርቪሱ ላይም እንግዲህ ክሎዝድ ክችኑ እና አነስ አነስ ያሉ ክፍሎች አሉ ማለት ነው። እዚህ ጋር የምትመለከቱት ክፍሎች ናቸው። ክሎዝድ ክችኑ ነው እዚህ ጋር የምትመለከቱት በጣም ሰፊ ነው። የውጭ መተጠቢያ ቤት እና ለላውንደሪ ተብሎ የታሰበ የተሰራለት ነው ይሄኛው የውጭ። የዚህ ቤት ዋጋ 19 ሚሊዮን ብር እየተባለ ነው። ወሳኝ ገዥ ካለ ቀርባችሁ መነጋገር ትችላላችሁ። መልካም ጊዜ ይሁንላችሁ።